ህብረቱ የካውንስል መስራች አባል ነው። ከአስተምሮ ጋር በተገናኘ ለምሳሌ የስህተት ትምህርቶችን ልምምዶችን አስመልክቶ እንደ ህብረቱ ምን ውሳኔ ያላችሁ? የዘይትና የውሃ ሽያጭ፣ የጌስት ሃውስ አገልግሎት፣ መጽሐፍ ቅዱሳዊ ያልሆኑ እጀባ ላይ የህብረቱ ምን አይነት አቋም አለው? እንግዲህ ከዚህ በፊት ህብረቱ ለምሳሌ ያወጣውን የአቋም መግለጫ ዝም ብዬ ላምብልሽ ና ማብራሪያውን በኋላ ጥየቅኑ ደግመሽልኝ መመለስ ይችላለው። ሰላሳ ሁለተኛው መደበኛ ጠቅላላ ጉባኤ ላይ ተጠንቶ በቀረበ መልክ የወሰነው አቋም አለ እና እሱን ሙሉውን ሳይሆን ምንድን ነው የሚለው አቋሙ የኢትዮጵያ ወንጌላውያን አብያተ ክርስቲያን መሪዎች በህብረት ሰላሳ ዘጠኛ መደበኛ ጠቅላላ ጉባኤ ላይ በአስተምሮ ዝንፈቶች መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና በሞራል ውድቀቶች ላይ የወጣ የአቋም መግለጫ ይላል። ዝርዝሩን እኛ ማን እንደሆን የሚገልጠው ልተው እና በዚህ በአቋም መግለጫ ላይ እኛ እንደ ወንጌላውያን ለምሳሌ የማንቀበላቸውን እዚህ ጋር ግልጽ አድርገናል። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ሰላሳ ሁለተኛ ምርጥ ጠቅላላ ጉባኤ በአስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀቶች ውድቀት ላይ የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካዳመጠ በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችንም በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈሳዊ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑ የሚከተለውን ባለ አስር ነጥብ የአቋም መግለጫ አውጥተናል ይላል አንደኛው እኛ የኢትዮጵያ ወንጌላ ቤተ ክርስቲያን መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮው ዝም ብሎ በደፍነው ሳይሆን፣ አስተምሮ ምንድን ነው የሚለው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ማለቱን፣ እኛና አብ አንድንን ማለቱን፣ እኛና ክርስቶስ አንድን ማለቱን፣ እኛ ትንሽ አማልክትነን ማለቱን ክርስቶስ ሰይጥነዋል ማለቱን፣ እኛ ካልፈቀድለት በስተቀር እግዚአብሔር በምድር ላይ መስራት አይችልም ሕገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የሚገርመው እሱ ነው፣ የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን፣ እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን አስተምሮ አቋሞች የሚቃረንና የማይወክለን መሆኑን እንገልጻለን ይላል። ስለ እምነት ቃል ነው እና ምን ማለት ነው? እምነት ቃል የሚለው መሰረታዊ አቋሙን ነው። አሁን ነገሌ ይሄንን ይዞ ማን ምን ያስተምራል የሚለውም ማፈተሽ ይቻላል ማለት ነው። በደፈናው የእምነት ቃል ብቻ ብለን እንዳንተው፣ ምክንያቱም እኛም የእምነት ቃል እንናገር ስለምንችል። ሁለተኛው እኛ ኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የብልጽግና ወንጌል ተብሎ በሚጠራው የኑፋቄ የስተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮ ምንድን ነው የሚለው አማኞች ፈጽሞ ሊታመሙ አይችሉም ማለቱን፣ አማኞች ፍጹም ሊደዩ አይችሉም ማለቱን፣ ሰዎች የሚታመሙት ሆነ የሚደዩት ከእምነት እጦት የተነሳ ነው ማለቱን ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለት ነው። እና እና የክርስቶስን መስቀል ምሳሌዊ ጥሪ አንቀበልም ማለቱን እና መሰል ትምህርቱን አጥብቀን እየተቃወም፣ እነዚህ የአስተምራዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላን አስተምሮች ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን ይላል። ሶስት እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መሪዎች የመጽሐፍ ቅዱስን ፍጹም ባለስልጣንነት በቃልም ሆነ በተግባር የማይቀበሉትን ቅዱሳት መጻሕፍትን በሙላት የማይቀበሉትን የክርስቶስ ፍጹም ሰውነት እና መለኮታዊነት የማይነጣጠል በማይነጣጠል በማይከፋፈልና በማይለዋወጥ አንድነት መኖሩን የሚክዱና የሚበረዙ ትምህርቶችን በስጦታዎች ላይ መበላለጥን የሎኔትን መንፈስ የሚጻረር የግለሰብ ግነትን ወይም ማዕከላዊነትን እንዲሁም ጤናማ ያልሆነ የመጽሐፍ ቅዱስ ትርጓሜ የሚያራምዱትን እንቃወማለን፣ የማይወክሉ መሆኑንም እንገልጻለን። ይሄ ግነት የተባለው በኋላ ይብራራል፤ ማለት አንድ ግለሰብ ራሱን እንደ አምላክ የማስቆጠር አካሄድ ማለት ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና ይሄ እንደዚህ ሲባል ብዙ ጊዜ የመንፈስ ቅዱስን ትቃውም አላቸው የሚባለው ከነሱ በፊት ነው የምናውቀው። ከነሱ በፊት ነው በኛ ውስጥ ያደረው። እስከ ዛሬም በህይወታችን የእግዚአብሔር መንፈስ ጸጋ ስጦታ እንደየ ተሰጧችን የሚገለጥ ነው። ስለዚህ የመንፈስ ቅዱስ ስጦታን የምንቀበል በዚህ ዘመንም የእግዚአብሔር መንፈስ በምእመናን መካከል የተለያዩ ስጦታን የሚሰጥ መሆኑን የምንቀበል ቢሆንም ይሄ ምንም ጥያቄ የለውም። በአንጻሩ ግን በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር፣ ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን ለጸሎት የሚመጣ ጥያቄን በገንዘብ መደራደርን፣ ይሄ ገስታውስን ጭምር የሚያጠቃልል ነው እና የመሳሰሉትን ማጭበርበሮች አጥብቀን እየተቃወም፣ እነዚህ ልምምዶች ከኛ ከወንጌላን ክርስትና አማኞች ጋር ፍጹም የሚቀረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውም አይነት ማጭበርበሮች በሚመለከት ለሚንሱ ህጋዊ ክሶች የኢትዮጵያ ወንጌላውያን ቤተ ክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጥ መሆኑን እናሳውቃለን። ማለት በዚህ ምክንያት ሰዎች ቢጠየቁ መጠየቅ አለባቸው እንጂ የእኛ ናቸው ብለን ድጋፍ አንሰጥም ነው። እኛ የኢትዮጵያ ወንጌላ ቤተ ክርስቲያን መሪዎች ጌታ ኢየሱስ ክርስቶስ አዳይ መሆኑን አምኖ የተቀበለና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ ሚጃሉ ይሄ የጽድቅና የቅድስና ህይወትን የሚለማመድ መሆኑን በጽኑ እናምናለን። በአንጻሩ ከክርስቲያናዊ ሥነ ምግባርና ሞራል ፍጹም በተቃረነ የሚደረግ ያጤ ልምምድን ማለትም አመንዝራነት፣ ግብረ ሰዶማዊነት፣ ቅድመ ጋብቻ ሩካቤ ሥጋ፣ ፍቺ እና ተደጋጋሚ ጋብቻን፣ ታማኝነት ማጉደል እና የመሳሰሉትን በጭራሽ የማንቀበልና እነዚህ ነገሮች ደግሞ እኛን የማይወክሉ መሆናቸውን ጭምር ነው የምንገልጸው ማለት ነው። ስድስተኛ ከኢትዮጵያም ይሁን ከኢትዮጵያ ውጭ የሚመጡ የንፋቄ አስተምሮዎች አሉ እና በኢትዮጵያ ሊሆን ይችላል፣ በትብብለ ኢትዮጵያ ሊሆን ይችላል። እነዚህ ጤንነታቸው ያልተረጋገጠ አስተምሮ የሚያስተምሩ አገልጋዮች በምንም አይነት በመድረኮቻችን ላይ እንዳይቆሙ እና በዚህ ምክንያት ይህንኑ ትምህርታቸውን በምዕመናን ውስጥ እንዳያሰርጉ የሚል አቋም ወስደናል። በመገናኛ ብዙሃንም እንደዚሁ እኛ የኢትዮጵያ ቤተክርስቲያን መሪዎች በርካታ የኑፋቄና ስህተት ትምህርቶች ይህ መጽሐፍ ቅዱሳዊ ልምዶችና ሞራላዊ መሰረታዎችን የሚያናግቡ ሀሳቦች ከሚተላለፉባቸው መንገዶች ዋነኞቹ የብዙሀን መገናኛ ናቸው። ይሄ ሶሻል ሚዲያን የሚጨምር ነው። ይህን አይተናል። ስለዚህ ብዙሃን መገናኛን ስንጠቀም በቂ እውቀት ኖሮን ተገቢውን ጥንቃቄ አድርገን መምኖቻችንም የወንጌላን አስተምሮን በአግባቡ ተርተው በዚህም ከሚመጣባቸው ተጽዕኖ ራሳቸውን እንዲጠብቁ የሚል ነው። እንግዲህ ከላይ በጠቀሱት የተሳሳቱ የአስተምሮ የልምምድና የሞራል መንገድ ያሉ ቤተ እምነቶች ወይም ግለሰቦች ከዚህ መንገዳቸው በፈቃዳቸው ንስሐ ገብቶ የሚመለሱ ከሆነ ኅብረቱ ይቀበላል። የማይመለሱ ከሆነ ደግሞ በዚሁ ሁኔታ የምንቀጥል ይሆናል ማለት ነው። እንግዲህ አሁን በደረስንበት አቋም አፋጣኝ መፍትሄ እንደሚያስፈልገው ይህንኑ ጉዳይ ደግሞ እየተከታተልን እያጠናን የሚመለሱት በተገቢ መንገድ ተገጸው ሊመለሱ ይችላሉ። ለማይመለሱት ደግሞ እኛ መድረካችንንም አንሰጥም፣ ህዝቡም ደግሞ ይህን እንዲያውቅ ማድረግ አለብንና በስመ ጴንጤነት ወይም በስመ ወንጌላዊነት ወይም በደፈናው በስመ ፕሮቴስታንትነት በእምነትም በልምምድም እና በሞራል አቋማቸው የማይመስሉንን መቀበል የለብንም የሚል አቋም በወሰን ጊዜ የተወሰኑ ሰዎች እኛ ሳንጠራቸው በጣም ተንጫጭተው። ጠቅላላ ጉባኤ ነው የወሰነው። ተጠንቶ የቀረበ ነው። ያው እንግዲህ የሚያስፈጽም ሰው ነው የሚያነበው። እንዲያውም እኔ እኔ ነበርኩና የነበርኩት እነሱም የራሳቸው መግለጫ የሰጡ ሰዎች ነበሩ። ዶክመንቱም ሁሉ ነገር አለ ግን አሁን አንዱ ትልቅ ነገር ካውንስሉም ሲመሰረት የኛ በተለይ እንደ ኢትዮጵያ ወንጌላ ረ ጥያቄያችን የነበረው የዚህ የአስተምሮና የልምምድ ጉዳይ። ልምምድ ማለት ምንድን ነው? አስተምሮ በመጽሐፍ ቅዱስ የሚዳኝ ነው። መንፈሳዊ ልምምድ በጸጋ ስጦታዎች ስም የሚደረጉ ልምምዶች ቅድም ያልነው ቁሳቁስን ይፈውሳል ያድናል የተለየ ነገር በላዩ ላይ ያለው እገሌ ጸልዮበታል ወይም ጸልዬበታለሁ ብሎ ቁሳቁስን መሸጥ መቼም በመጽሐፍ ቅዱስ ውስጥ አይፈቀድም ሁለት ጥቅስ አለ ሰዎች ከጳውሎስ ጨርቅ ቆርጦ ወስደው ይፈወሱም ነበር የሚለው ሉቃስ ጽፎልናል ሐዋርያት ሥራ ሰጠኝ ላይ ጳውሎስ ግን የጨርቅ ቁርጥራጭ እየቆረጠ አልሸጠም ወይም ኑና የእኔ ጨርቅ እናንተን ይፈውሳል አላለም በመልእክቶቹም እንደዚህ አይነት ነገር አልተናገረም። ሰው ተጸልዩለት የሚፈወሰው በጌታ በኢየሱስ ክርስቶስ ስም ነው። ከክርስቶስ ስም ውጪ ሌላ ያድናል ማለት ወንጌላዊነት አይደለም። ክርስቶስ ብቻ ነው አዳኝ፣ እሱ ብቻ ነው ፈዋሽ ብለን የምናምን ሰዎች ነን። ታዲያ አገልጋዮችን ለምን ይጸልያሉ? በስሙ ነው የምንጸልየው። በስሙ ጸልየን ሰዎች ሊፈወሱ ይችላሉ። ያዕቆብ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወይም በሆኑ ቋንቋ መሪዎችን ወደ እርሱ ይጥራና በጌታ ስም እርሱ ዘይት ቀብቶ ይጸልዩለት። ኃጢአት ሰርቶ ከሆነ ይናዘዝ፣ የምነጸለው ዲ ይናድናል፣ ጌታም ያስረሰዋል ብሏል። ይሄ አንድ ጥቅስ ነው፣ ልክ ነው። ዘይት ቀብቶ መጸለይ ይቻላል። ነገር ግን ዘይትን አሽጎ መሸጥ፣ ጨው መሸጥ እና የመሳሰሉ ነገሮች ማረግ ምንድን ነው ይሄ? ለምንድን ነው ሰዎች የግል የማንነት ንፋቄ ብዬ ነው መጥራው። ይህንን ያስተምሮ ንፋቅ ያለ የማንነት ንፋቅ ያለ፣ በክርስቶስ ምትክ በሱ ቦታ፣ እንዳሁም ከሱ በላይ ሰዎች እንዲያስቧቸው የሚያርጉ አገልጋዮች ምንድን ነው ችግራቸው? ሰዎችን ወደ ክርስቶስ ማመልከት አይደለም ወይ ዋናው ነገር? መጽሐፍ ቅዱስ ውስጥ እዚህ ልሽ እንደሆነ ባርናባስና ጳውሎስን የሚገርም ነገር እግዚአብሔር በህይወታቸው ሲያደርግ የዛ አካባቢ ሰዎች አበባ ጉንጉን ይዘው መጡ፣ ያከብሯቸው ነው። እነሱ ግን መጽሐፉ ምን ይላል? ልብሳቸውን ቀደዱ ይላል። አማልክት መካከላችን ገብተዋል፣ ሰዎች አይደሉም ሲሏቸው፣ አይ እኛ ሰዎች ነን። እውነተኛ የእግዚአብሔር ሰዎች ሁልጊዜ ከመከበር በሰዎች ከሚገባ በላይ መወደስ መከበር ክብር የሚገባው ማክበር መጽሐፍ ቅዱሳዊ ነው። ግን ሰዎችን ወደ ማምለክ ደረጃ የሚደርስ አክብሮት ክርስቲያኑ አማኝ፣ በእነሱ ቋንቋ ተራው አማኝ ራሱን በእግዚአብሔር መንግስት ውስጥ እንደ ሁለተኛ ሶስተኛ ዜጋ እንዲያይ ማድረግ እና በጸጋ በደህንነት ማንኛችንም በእግዚአብሔር መንግስት በበጉ የህይወት መጽሐፍ በመጽሐፋችን እኩልን የጸጋ ስጦታ ልዩነት ካለ ያ ስጦታ ነው እንጂ ሌላ ልዩነት ሊኖረን አይችልም።